አሁን የሚታረቅ እግዚአብሔር አለ፣ ሰው አለ አይደለም? ሰው ከማን ጋር መታረቅ አለበት? ከእግዚአብሔር ጋር። ከእግዚአብሔር ጋር የሚያስታርቀው መካከለኛ ምን ማለት ነው? ይህ ማለት ይህ ከእግዚአብሔር ጋር የሚያስታርቀው መካከለኛ ማን ነው? ባህሬ እግዚአብሔርንም ባህሬ ሰብንም ገንዘብ ያደረገው አንዱ ክርስቶስ ነው። ሁለት ባህሪያት አሉ ብሎ ሰው ሁለት ነው ክርስቶስ ማለት አይችልም። ምክንም ምን ሆኗል? ባህሬ እግዚአብሔርና ባህሬ ሰብ ተዋህደዋልና ስለዚህ፣ ይህ ነው ወደ መስቀል ወጣ መስቀል ሲወጣ ባህሪ እግዚአብሔር የለም አይባልም። ይህ ከሌለ ማዳን አይችልም። ባህሪ የሰብ የለም አይባልም። ይህ ከሌለ መሞት የለም አለ። ይሄ ነው። ስለዚህ መስቀል ላይ የወጣው ባህሪ እግዚአብሔር ባህሪ የተስቢትንም ገንዘብ ያደረገ አንዱ ክርስቶስ ነው ማለት ነው። እንደ ሰውነቱ ይሰቀላል እሱ አንዱ ደምም ይፈሳል። እንደ አምላክነቱ ደግሞ ያደም መለኮታዊ ደም ስለሆነ ዓለምን ያድናል፣ እርቅ ይፈጽማል። ማለት ለዛ ነው። ከራሱም ጋር ከአባቱም ጋር አስታረቀን ማለት ኮነ አራቄ ለሐዲስ ኪዳን ቅዱስ ኤፍሬምንም ለሐዲስ ኪዳን አስታራቂ ሆነ። አስታራቂ ሆነ ማለት ሰውና እግዚአብሔር ተጣልተው ነበረ። ብዙ ነቢያት ሙተው ነበረ። በግፍ እነ አቤል ሙተዋል። እነ ዘካርያስ ሙተዋል። እነ ኢሳይያስ ሙተዋል። በግብ የሞቱ ነቢያት ነበሩ። የነዛ ደም ዓለምን ሊያድን አይቻልም። ለዓለም መዳን ጥቅም አልሰጠም። የክርስቶስ ደም ግን ዓለምን አዳን ይላል። ለምን? መለኮታዊ ደም ስለሆነ። ለምን? ባሕርይ እግዚአብሔርን የተዋሃደ ደም ስለሆነ፣ ታራቂውም አካል እሱ ስለሆነ ይህን ነው እስመ ብዙሃን ነቢያት ወጻድቃን ሞቱ ወአልቦ ዘበቋ ሞቶሙ ወዘ ክርስቶስ ሰ አድሃነ ዓለመ ሊቁ ቅዱስ ቄርሎስ ብዙ ነቢያት ሞቱ ብዙ ጻድቃን ሞቱ አለ ከክርስቶስ በፊት ስለነበሩ ነቢያት እና ጻድቃን ሞት ሲናገር ያ ሞታቸው ግን አለምን አላዳነ ማለት ወአልቦ ዘበቋ ሞቶሙ ነው ሞታቸው አለምን ለማዳን አልጠቀምም በሲኦል ተግዘው ለነበሩ ነፍሳት ነፃነትን ሊያውጅ የቻለ የአንድ ነቢይ ሞት እንኳን የለም። የክርስቶስ ግን አለ፣ ዓለምን አዳናል። በቃ ለምን መለኮታዊ አካል ስለሆነ፣ በመስቀል ላይ የዋለው ይህንን ነው። ቤተክርስቲያናችን አስተራቂ ነው ስትልም ማዕከላዊ ነው ስትልም፣ እግዚአብሔራዊ ባህሪ እና ሰብአዊ ባህሪ የተዋሃዱለት አንዱ ክርስቶስ እሱ በመስቀል ላይ መዋሉ ዓለምን ያድን ማለት ነው ታዲያ ሊቁ ቅዱስ አትናቴዎስ ይህንን በተመለከተ አምላክ ከሆነ ብቻ ከሆነ እንደምን ተሰቀለ? ሰው ብቻ ከሆነስ እንደምን አዳነ? ይላል። ስለዚህ አምላክ ቢሆን ያድናል፣ ሰው ቢሆን ደግሞ ይሰቀላል። ሰው መሆኑ ለመሰቀሉ፣ አምላክ መሆኑ ለማዳኑ ግልጽ ሆነ ማለት ነው። ስለዚህ አምላክነት የሌለበት ሰው ብቻ ከሆነ ሩቅ ብእሲ አያድንም፣ ነቢያትም ሙተዋል። አይ አምላክ ብቻ ነው ከተባለ ደግሞ አምላክ አይሰቀልም እንላለን ማለት ነው። ሰው ብቻ ከሆነ አያድንም፣ አምላክ ብቻ ከሆነ አይሰቀልም። ስለዚህ ይሄንን ነው ነቢያት ሐዋርያት በሙሉ ሲገልጹ የመጡት። ነቢያት አስቀድሞ መከራውንም ግፉንም ሲናገሩ ነበር፣ ሐዋርያትም እንዲሁ አስተምረዋል እና ይሄ ነው